የሰው ዱዓ የሌለበት ለቅሶ የሌለበት ዘግተ ያልጠፋበት ስራ ጣፋጭ ነው፣ ለልጅ ይተርፋል። ሐራም ብር የልጆችን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣል። እመነኝ ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከተል አንድ ማሳሰቢያ ትለዋለች። እባክህን ሐራም ይዘህብን እንዳትመጣ፣ ከረሃብ እንታገሳለን፣ ከሳት ግን መታገስ አንችልም ትለው ነበር መንገሽ ፈለይሰም መርካቶ ላይ የሚሰማው አስደንጋጭ ነው። አስደንጋጭው የተበላሸን ነገር ደብቆ መሸጥ ኖርማል እርድናም ነው። አንተ ቢዝነስ አልገባህም ሁሉ ሊል ይችላል። ጤናን ከፈለግ ጣፍጦ መብላት ከፈለግ የሰጠህን አሏህ በላል። ይሄ ደርድረኸው ለልጅ ልታወርሰው ነው። ይህን ሁሉ ብር ለአንተ እንኳ አይሆንም፣ ቀብርም አብሮ አይገባ ልጅህ እንደፈለገ ያረጋውን ብር ሰው አስለቅሰት ታመጣለ። የሙስሊም ነጋዴ ባህሪ አታጅር ሰዱቅ አልአሚን እውነተኛ ነው፣ ታማኝ ነው። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን፣ ታማኝ ነጋዴዎች፣ ደጎች፣ በዚህ ክራብረው የሚነግዱ የሰውን ችግር የሚረዱ አያቶቻችን። ይሄ ስማውን ተቀይሯላት አይደለም። ብዙ ታሪክ አለ። መርካቶ ውስጥ አስደንጋጭ ታሪክ አለ። ከነቢያት ጋር እኩል መሰለፍ የፈለገ አማና እውነተኝነት የሙስሊም መገለጫ። ሁለተኛ ለነጋዴዎች ሰዎች አብረዋችሁ እንዲያድጉ አጋዥ ሁኑ፣ አታሰናክሉ። አንተ የምትጭነው ይቃ ይኖረሃል፣ አሳየው። ሲስተሙ እኔ የምጭነው ሀያ ኮንቴነር አለ። ስንት አለ? ሁለት ሚሊዮን። ና ከኔ ጋ ግማሽ ኮንቴነሩ ላይ አንተ ትገባለ አንድ ኮንቲነር አራት ነው የሚፈጀው። ናብረህኝ ይደግ ይሄን ቃምጣው ይሄኛው ያዋጣም። ሱቅ እዚህ ቦታ ተከራይና አከፋፍለው አብረሃ አሳድገው። ሪዝቅ ከላይ ነው፣ ምድር ላይ አይደለም። መጦ ይጋፋኛል ይላል። ያላህን ሪዝቅ ረዛቆ አላህ ከጎን ይክፈት ፊት ለፊት ይክፈት አላህ ላንተ ይረዝቅሃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘ ከገባ የእኛዎቹ አብረው ከሌሎቹ ጋር

ሪዝቅ ከላይ ሰበብ አሙሉታህል ሰጥቶሃል። እሱ ለሚያቀው ጥበብ ከአንተ በላይ እውቀት ያላቸው፣ እውቅና ያላቸው፣ ትልቅ ኔትወርክ ያላቸው ያንተን ያህል ብር የላቸው።